ምን አይነት ምግብ ግን ይመች፣ ምጣላው ምግብ የለም። እነዚህ እጆችሽ እንደሚጣፍጡ ታውቂያለሽ። መቼ በልተሃቸው? አንቺ የነካሽው ምግብ በሙሉ ይጣፍጣል። እድለኛ ነህ፣ ባለሙያ ሴት ታፍቅረሃል። ለዛም ቆንጆ ጸባይ ሰናይ መልአክ የሆነች ልጅ ነዋ። እያከምከኝ እንደሆነ ግን ታውቃለህ? እኔ ምንሽን አከምኩሽ? በመጥፎ ቃላት የተሰባበረ ውስጤ እንዴት አድርጌ

ሰላም ሰላም፣ ውድና የተከበራችሁ የአይና ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት አለም ዳርቻ ሰላማችሁ ስትርፍ ይበልኝ። ዛሬም እንግዲህ ሲሎና ድራማ ይዜላችሁ መጣውኝ። ቀጣዩ ክፍል በጣም እንግዲህ በሚያሳዝን ሁኔታ ሜላት ለሲሎና ምንም ረፍት ልሰጠት አልቻለችም። ምክንያቱም ምክንያቱም ሜላት በጣም ትቀናባታለች ለሲሎና በጣም በሚያሳዝን ሁኔታ ኦራን በፍጹም የመሀል የሜላት ድራማ እንግዲህ በፍጹም ሊያውቅባት አልቻለም። እናም እንግዲህ በዚሁ በፍጹም እንግዲህ ሊለያዩና በሁለታቸው መሀል መግባት የማትፈልገውን ሲሎና ሁሌም እንደተጎዳች ትገኛለች። ምክንያቱም በዛ በኩል በባሏ ድብደባ፣ በዚህ በኩል ደግሞ የሜላት ጭቅጭቅና ንዝንዝ በፍጹም እረፍት አንስቷታል። በጣም እንግዲህ በጣም በሚያሳዝን ሁኔታ አሁን ላይ ግን በጣም ፍቅር ሆነዋል ማለት ነው። ኦራን እንግዲህ ለሲሎና ያለውን ፍቅር ገለጸላት። ይሄ ፍቅር ሳይሆን ስሜት ነው፣ በፍጹም ኦራን እንደዚህ ሊሆን አይችልም። አንተ የምትወደው ሜላትን ነው። በፍጹም ከሜላት ጋር መለያየት የለባችሁም። እኔ ነኝ መሀል ላይ የገባሁት እወጣላችኋለሁ፣ በማለትም መልስ ትሰጠዋለች። በመቀጠልም እንግዲህ ኦራን፣ በፍጹም ስሜት አይደለም። እኔ ከዚህ በፊት የማፈቅራት ሴት ነበረች። አንድ ሴት በጣም መወዳትና ማፈቅራት እሷን ነበር። ከዛ በኋላ ደግሞ አንቺን ነው ማፈቅደሽ። በፍጹም ሌላን ሰው ወድጄ አላውቅም፣ በማለትም እንግዲህ ይመልስላት። የሆነ ሰው ክብር ሲያሳጣችሁ ግብግብ አትጠሩ፣ ምንም አይነት ድራማ ውስጥ አትግቡ። ጀስት ከዛ ሰው ራቁ። መራቅ ራስን ማክበር ነው። መራቅ ለራስ ጊዜ መስጠት ነው። መራቅ ከዚህ የተሻለ ይገባኛል ማለት ነው። በፍጹም መሀላችሁ ላይ የገባሁት እኔ ነኝ። እናም እኔ አሁን ከሁለታችሁ መሀል እወጣላችኋለሁ በማለትም እንግዲህ ሲሎና ብትነግረውም ኦራን ግን ሙጭኝ ብለዋል። እናም ከዚህ በኋላ አንድ ላይ እንኖራለን፣ ልጆችንም እንወልዳለን፣ ባልሽንም እንግዲህ ለሕግ አሳልፈን እንሰጠዋለን። በፍጹም ሴት ልጅ እንደዚህ እየተደበደበች እና እየተሰቃየች መኖር የለባትም፣ በማለትም ለሲሎና ይነግራታል። ሲሎና ግን በፍጹም ትላለች። ግን ደግሞ ሁሌ ከጀርባ እየተጎዳች እና እየተደበደበች፣ እሱም እየተሰቃየች ስነ ልቦናዊ ቀውስ እየደረሰባት ያለችው ሲሎና ናት። ግን ደግሞ ሲሎና በፍጹም ዲቤን አሳልፋ መስጠት አልቻለችበትም። ምክንያቱም ለአባቷ ስትል አባቷ እንግዲህ ምስኪንና በጣም ደሃ በጣም ደሃ የተባሉ ሰዎች ናቸው። እናም እንግዲህ ለአባቷ ስትል ነው ድቤን ያገባቸው እና እንግዲህ በጣም በሚገርም ሁኔታ ሜላት በጣም እያስቸገረቻት ነው። መታም እንግዲህ እያስፈራራቻት እና እያሰቃየቻት ትገኛለች። በጣም እንግዲህ በሚያሳዝን ሁኔታ አንቺ እኔ ከዚህ በኋላ አንቺ ነሽ ቤቴ ገብተሽ ባሌን የወሰድሽብኝ አሳይሻለሁኝ በማለትም ሄዳ ከድቤ ጋር ስምምነት ትፈጥራለች። ድቤ ግን ከማንንም ሰው ጋር እንግዲህ ስምምነትን ወይንም ደግሞ እሽትራክን የማይፈልገው ድቤ አጥረግርጎና አጥረግርጎና ሙልጭ አርጎ ሰድቦ ከቤቱን ያባረራታል። ይሄ ቤት የባለጌ ቤት አይደለም፣ እንደፈለግሽ መተሽ ሀሳብና አስተያየትሽን እየሰጠሽ ገብተሽ የምትወጪበት ቤት አይደለም። እኔ ሳልፈልግ ሁለተኛ ቤቴን እንዳመጪ ብሎ ባለፈው እንዳባረራት እናስታውሳለን። እናም እንግዲህ በመቀጠልም ዛሬ እንግዲህ ተገናኝተው አንድ ላይ ሲጠጡ አምሽተው ማለት ነው፣ ድቤ ቤት አንድ ላይ ያድራሉ። በጣም እንግዲህ ሜላት በጣም ደነገጠች፣ በጣም ተንቀጠቀጠች። ምክንያቱን ኦራን በጣም እየማገጠብኝ ነው እኔ ላይ በጣም እየማገጠብኝ ነው በቤቴ በማለትም በጣም እየተንገበገበች ብትቆይም እሷ ግን አሁን ማግጣለች ስታውቀውም ይሁን ሳታውቀውም ይሁን አሁን ማግጣለች። እንግዲህ አሁን የእሷ ሚስጥር ማን ነው የሚነግረው? እናም ለማንም ሰው እንዳትናገር በማለትም ለድቤ ትነግረዋለች። ድቤ ዝም በይ ባክሽ፣ ወረኛ ያደረግሽኝ። እንዲህ ምንድን ነው ደግሞ ሴቶችን የሆነ ነገር ካረጋችሁ በኋላ የምትንቀጣቀጡት? ወይንም ደግሞ አትናገር አትናገር የሚል ወሬ የምታበዥው? ሂጂ ውጪልኝ! በማለትም ከቤቱ ልብሷን ወሮሮ ያባረራታል። እሷም እንግዲህ ከዛ ትወጣለች። በኋላም እንግዲህ ተቀጣጥረው ይገናኛሉ። ከተገናኙም በኋላ እኔ አሁን የሆነ መላ መፍጠር አለብን በማለትም ሜላት ለድቤ ታቀርብለታለች። ድቤም እስቲ ንገሪ፣ ምን እናርገው? ከዚህ በፊት እናስደብድባቸው ብልሽ እምቢ አልሽ። አሁን ምንድን ነው ይፈጠር የምትይው በማለትም ይጠይቃታል። እሷም እንግዲህ በመቀጠልም አይ እናስደብድባቸው የሚለው በፍጹም አልስማማም ምክንያቱም ኦራን እንዲጎዳ አልፈልግም በማለትም አስረግጣ ትነግረዋለች። እሱም እንግዲህ ምን ነው ባለፈው እኮ አስቀጠቀጥኩትኝ እንዳይናገር እንዳይጋገር አድርጌ ከሆነ የተውኩት እሱንም አልበቃውም እንዴ? በማለትም ይጠይቃታል። ሜላትም እንግዲህ በመደንገጥ ሲሎና ያስቀጠቀጠችው የመሰላት ሜላት አሁን ላይ እንደነገጠች፣ አንተነህ እንዴ ያስደበደብከው በማለትም ትጠይቋለች አሁን እኔ ነኝ ያስደበደብኩት እንዳይናገር እንዳይጋገር እንዳይራመድ እንዳይተነፍስ አርጌ ልክ ልኩን ያሳየሁት እኔ ነኝ በማለትም ይነግራታል። እሷም ደነገጠች፣ የመጣባትን ነገር አጣች። ምክንያቱም በዚህ በድብደባው እጅ ያለበት የመሰላት ሲሎና ናት። ግን ደግሞ ድቤ የራሱ ነው ይሄ ነገር ያደረገው በራሱ እንግዲህ ሲያምን በጣም ነው የደነገጠችው ግን ደግሞ አሁን ሌላ መፍትሄ ማበጀት አለብን ተባብለው ይነጋገራሉ። እናም እንግዲህ ሜላት እሺ፣ አሁን እሷንም ቢያንስ እሷን እናስቀጥቅጣት፣ ከዚህ በኋላ አርፋ እንድትቀመጥና ከኦራን አጠገብ ዞር እንድትል እናድርጋት በማለትም ሀሳብ ታመጣለች። እናም እንግዲህ ድቤ እሺ በማለት ይስማማል። ድቤ እሺ ብሎ ከተስማማ በኋላ ባልደረባ ጎይ ደውላል አንድ ሴት አለች። ደውለህ እንደዚህ እንደዚህ ትላታለህ። ከዛ ስትመጣ ቅጥቅጥ አርገህ እንዳትሸና እንዳትቀመጥ እንዳቆም አድርገህ ትተዋታለህ። አጓጉል አርገህ ልቀቅልኝ በማለትም ይነግረዋል። እስኪ የሚሆን ከሆነ ችግር የለም ብሎ ይስማማል። እንግዲህ እንዳቀዱት ደብዳቤ በር ላይ አባትሽን የምትፈልጊው ከሆነ ቶሎ ድረሺ። አይ ካልሺ አባትሽን እጅ እኔ ላይ ነው ስትመጪ ደግሞ ብቻሽን ነይ ለማንንም እንዳትናገር፣ የሚል ደብዳቤ በሩጋ ታገኛለች። ሲላኗም እንግዲህ እሱ አባቷ አባትሽ የሚለውን ጽሑፍ ስታይ ደንግጣ ቤቱን ሳባርጋ ለኦራን ሰዓት ነገር ከቤት ትወጣለች። እናም እንግዲህ እንዳትሆን እንዳትሆን አድርገው ቅጥቅጥ አድርጎ እዛው ይተዋታል። ግን ደግሞ ሜላት በፍፁም አልተስማማችም። ብትሞትስ የሚለው አሁን በጣም ቅጥቅጥ አድርጊያታለሁኝ ልትሞትም ትችላለች በማለት ለድቤ ደውሎ ሲነግረው ድቤም እንግዲህ በቃ እንደውም ጥሩ ነው እናርፋታለን በማለት መልስ ይሰጣል። ሜላት ግን በፍጹም ሲሎና እንድትሞት አትፈልግም። እንድትሰቃይ ነው እንጂ እኔ እንድትሰቃይ ነው እንጂ በፍጹም እንድትሞት አልፈልግም በማለት መልስ ትሰጠዋለች። እናም በፍጹም እንደዛማ አይሆንም የራሷ ጉዳይ ብሎ ድቤ ጸጥ ሲል፣ እሷ ግን የድቤ ስልክ ሰርቃ ማለት ነው ለኦራን ሚሴ ትጽፍለታለች ባለቤቱን እንደተጎዳችና እንዳስደበደብኳት እንዳስደበደበ እንዳስደበደባት ትጽፍለታለች እሱን በመደንገጥ ከቤት በሩ ይውጣል። እናም ሜላት ያው እንግዲህ ስራዋን ሰርታለች። ሰላም ሰላም ውድና የተከበራችሁ የዩና ዩቲዩብ ቤተሰቦች ለዚህ የቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም የደውል ምልክቷን በመጫን የምለቃቸው ቪዲዮ ትርትር እንዲረሳችሁ ማድረግ ትችላላችሁ። በጣም እንግዲህ በሚገርም ሁኔታ ሲሎና ሁሌም ችግር ውስጥ ትገባለች። ምክንያቱም አጠገቧ ያለው ሰው ይሄን ጉዳዩን አትናገርም። ራሷን እንግዲህ በራሷን ችግሯን ለመወጣት ብትሞክርም በፍጹም ሊሳካላት አልቻለም። በሚቀጥለው ክፍል እንግዲህ ምን እንደሚሆኑ አይታወቅም። ቀጣዩ ክፍል በደንብ ይዤላችሁ መጣለሁኝ። ቪዲዮውን እስከ ፍጻሜው ድረስ ተከታተሉኝ። ቸርቆዩ።